ሀሌሉያ! ቅዱሳን እግዚአብሔር አምላክ ይባርካችሁ። አሌክስ እያየሁ ነኝ። ዝማሬ ይቅድ ጊዜ እናመልካለን። ሀሌሉያ! እስኪ ባይታችን በአስቴር አበባ ዝማሬ

ሀሌሉያ! ኢየሱስ ኢየሱስ ሀሌሉያ! እስኪ እናመልከ ወገኖች፣ የገባችሁ እግዚአብሔርን ሀሌሉያ እያለን እናመልከዋለን። ሀሌሉያ ላአባራዳጋየሱ መንፈስ ቅዱስ እሚያከብረሃልን አንተ ትልቅነ ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር አምላካችን ስም ለዘላለም እየተባረከ ይሆን። ቅዱሳን በጥናፉ ዓለም ላይ ዳርቻ የምትኖሩ የክርስቶስ ኢየሱስ ቤተሰብ የሆናችሁ ሰላም ሰላም ብያችኋለሁ። የክርስቶስ ኢየሱስ ሰላምና ጸጋ ለእናንተ ይሁን። በዚህ ምሽት እግዚአብሔር አምላክ በብዙ በረከት በብዙ ሰላም እንደሚያልፈን እንደሚባርከን እርግጠኞች እርግጠኛ ነኝ። ዛሬ እግዚአብሔር በቃል አልፎ ይናገራል። ቶሎ ብላችሁ የእግዚአብሔርን ቃል ከመጀመሪያ በፊት ሼር ኮፕሊንግ ሪፖስት እያረጋችሁ ኮሜንት እያደረጋችሁ ለሌሎችም ቅዱሳን እንድሰሙ ዘንድ ለወዳጆቻችሁ በዚህ አገልግሎትም እንድታገለግሉ እኔም በዚህ በሚያገለግሉም አገልግሎት እናንተም ደግሞ በዚህም ሼር ኮሜንት እያደረጋችሁ ኮፕሊንግ እያደረጋችሁ ሪፖስት እያደረጋችሁ ለሌሎችም ማገልገል ወገኖቼ፣ እኛ የተፈጠርነው ነው ዓላማ ምንድን ነው ብላችሁ እንደሆነ ከሆነ በክርስቶስ ኢየሱስ መልካሙን ብቻ እንድንስራ ነው የተፈጠረ ነው። ከዛ ውጭ ሌላ ምንሰራ ከሆነን ይህንን ስራ የሚያሰራው ከመልካም ውጭ ስራ የሚያሰራው ማን እንደሆነ እናንተም ታውቃላችሁ። በክርስቶስ ኢየሱስ የዳን ነው የተፈጠር ነው። ዓላማው ፐርፐዙ ምንድን ነው ብላቸው እንደሆነ ለመልካም ብቻ ነው። አሁን ወደ እናንተም ይዤ የመጣሁት የምስራች ቃል ጉድ ኒውስ የሆነውን አዲስ ዜና ይዤቻችሁ መጥቻችኋል። ዛሬ ይህንን ቃል የሚሰማ ሰው እርግጠኛ ነኝ ምንም በልቤ ለእግዚአብሔር ያስቀመጠኝ ሳልጨምሮ ሳልቀንስ፣ እግዚአብሔር ያውረልኝ መልእክት በትልቅ አክብሮት እግዚአብሔርን እየፈራሁ እናንተን በማክበር እግዚአብሔር በዘመናት መካከል ላይ የሚሰጠው እግዚአብሔር ቃል በአንደኛው ሳሙኤል ላይ ምዕራፍ 3 ቁጥር ሃያ አንድ ላይ እግዚአብሔር በሴሎ ይላል፣ በቃል በኩል ለሳሙኤል እግዚአብሔር ይናገር ነበር ይላል። እግዚአብሔር ይገለጦ ነበር ይላል። በምን በኩል? በቃል በኩል አሁን እግዚአብሔር በዚህ ዘመን ቀደም ብሎ በብሉ ኪዳን፣ በአዲስ ኪዳን እግዚአብሔር በብዙ መንገድ እግዚአብሔር በነቢያቶች ሲናገር ነበር፣ በሌላም መንገድ ጌታ ሲናገር ነበር። በዚህ መጨረሻው ዘመን ላይ በክርስቶስ ኢየሱስ ኦሬዲ ሊናገር ተናግሮ ኢንትርፕሬት አድርጎ ኢየሱስ ክርስቶስ የእግዚአብሔርን ፍቅር ወይም የእግዚአብሔርን ማንነትን ዲፋይን ያደረገው ማን ብላችሁ እንደሆነ ኢየሱስ ክርስቶስ ነው ኦሬዲ እግዚአብሔር ፍቅር ነው ስንል የእግዚአብሔርን ፍቅርነቱን ማንም ያወቀ ሰው የለም። ግን እግዚአብሔር ፍቅር መሆኑን በመስቀል ላይ ተሰቅሎ ራሱን አሳልፎ ሰጥቶ የእግዚአብሔር ፍቅር መሆኑን የዳሰስኖ በክርስቶስ ነው አታችኋል። ይህ በጓዶ አለም ላይ የታወቀ የተገለጠ ነው። ለዚህ ነው ጳውሎስ ሲናገር ምስጢር የሆነው እሱ ክርስቶስ ምን ሆነ ተገለጠ። ምን እያልኩ ነው? እርግጠኛ ነኝ ምንም አይነት ሁኔታ ከዚህ በኋላ ከዚህ ቃል አልፎ በሌላ መንገድ እግዚአብሔር የሚናገረው መንገድ የለም። ቃሉ ማን ነው? ኢየሱስ ነው። ኢየሱስ ማን ነው? ቃል ነው። ስለዚህ ምንድን ነው? በሳሙኤል በአንደኛ ሳሙኤል ምዕራፍ ሶስት ቁጥር አንድ ላይ ይሄ እግዚአብሔር ይላል በሴሎ ለሳሙኤል በቃል በኩል ይገለጥ ነበር ይናገር ነበር ይገለጠው ነበር። ዛሬ ግ እርግጠኛ ነኝ በዓለም በአውሮፓ በአፍሪካ ኤቭሪዌ ያላችሁት ቅዱሳን እብን እንኳን ለእናንተ የተናገረላችሁትን መልካም የሆነውን ብርሃን ይህን ብርሃን ያላዩትን በጨለማ ዓለም ላይ እየተጓዙ መልካሙን መንገድ ያን ማን ያሳየናል ብሎ ግራ ለሚጋቡ እናንተ እንኳን ይሄ የበረልን የተገለጠልንን ክርስቶስን ለሌሎች የምናሳይበትና የምንገልጥበት ዘመን ነው። ምክንያቱም ስለዚህ ምን እያልኳችሁ ነኝ? እርግጠኛ ነኝ ዛሬ እግዚአብሔር በቃል በኩል አልፎ አድሬስ ያደርጋል እያልኩ እግዚአብሔር ቃል ሊሚቴሽን የለውም። አሁን እግዚአብሔር በአንድ ይሄ የሚናገረው እግዚአብሔር በሁሉም ስፍራ ላይ አሁን እግዚአብሔር አለው። በአንድ ጊዜ ሁሉም ስፍራ ላይ የሚገነት ሁሉም ስፍራ ላይ የሚሰራ በሁሉም ስፍራ ላይ አድሬስ የሚያደርግ አሁን ሩቅ ሀገር ያላችሁ እግዚአብሔርን ርቀት አይከለክለው፣ ቅርበትም አይከለክለው። ስለዚህ በዚህ መሰረት የእግዚአብሔር ቃል እርግጠኛ ነኝ ዛሬ በጣም እግዚአብሔር ይህን መልእክት ቤተ ከረደልኝ። ቀጥዬ መንፈስ ቅዱስን እየሰማው ቶሎ ቶሎ ብዬ ብዙም ልቆይ አልፈልግም። በጣም እግዚአብሔር አምላክ የሚገርም መልእክት ሰጥቶኛል። ይሄ ደግሞ ቃል አይታችኋል፣ ሲበራ የእግዚአብሔር ቃል መገለጥ ሲሆን ሬቨሌሽን ሲሆን ወደ ሬማ ሆኖ ወደ እኛ ሲመጣ አይታችኋል። የትኛውም እፍር ወይ ላይ ያላችሁ ቅዱሳን አሁን እግዚአብሔር ቃል እናንተን ታች ያደረጋል። የእግዚአብሔር ቃል እናንተን ይነካችኋል። የእግዚአብሔር ቃል እናንተን እያለፈ ይፈውሳችኋል። ዛሬ ለአንድ ሰው መዳን ይሆናል። ለአንድ ሰው ፈውስ ይሆናል። ለአንድ ሰው መጽናናት ይሆናል። ለአንድ ሰው ቤቱ በጌታ በኢየሱስ ክርስቶስም ጉብኝት ይሆነዋል። እረ ሃሌሉያ! ኢየሱስ ክርስቶስ ለዘላለም እስከ ዘላለም እሱ ህያው ነው ኢየሱስን ስም የሚጠሩ ሰዎች ምን ይሆናሉ ይድናሉ ዛሬ እርግጠኛ ነኝ እግዚአብሔር በቃል በኩል አልፎ ለእናንተ ይናገራል እግዚአብሔር አምላክ ስም ለዘላለም የተባረከ ይሆን ጌታ ይባርካችሁ ብዙ ቅዱሳን እያየው ነኝ ተባረኩ እግዚአብሔር አምላክ ዘመናችሁን ይባርክ። እናንተ የገባችሁት በኋላ ሰዓት የእግዚአብሔርን ቃል ከሰበኩ በኋላ ለገባችሁትም የማውጃችሁ እግዚአብሔር የተናገረኝ መልእክት እርግጠኛ ነኝ። በዚህ ሚዲያ ላይ ገብታችሁ፣ በዚህ ፕሮግራም ላይ ኮኔክት ሲታረጉ የሚታገኙት የሚታተርፉት፣ በህይወታችሁ ላይ ዛሬ በመንፈሳዊ ዓለም ላይ የሰማችሁትን ነገር ወርዶ በጋዱ ዓለም ላይ የሚጨበጥ ነገር የሚያዝ ነገር በቤታችሁ ላይ የሚቆረስ ነገር ቴስቲሞኒ ያለ ምስክረት ያለ ነገር በቤታችሁ ላይ ሲሆን ታያላችሁ። ምክንያቱም እግዚአብሔር ሲናገር ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም ይላል። በየተኛው መጽሐፍ ቅዱስ ላይ እግዚአብሔር ሐሰት ተናግሮ አያውቅም። ምክንያቱም ቃሉ እውነት ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ቶሎ ብላችሁ የገባችሁት ማርታ እግዚአብሔር አምላክ ይባርክሽ። እያየው ነኝ ብዙ ቅዱሳን እያየው ነኝ። ቶሎ ብላችሁ ለአንድ ሁለት ለሶስት ሰው ሼር፣ ኮሜንት፣ ኮፕሊንግ ሪፖስት እያደረጋችሁ ለሌሎች ኮሜንት እያደረጋችሁ ሌሎች መልእክትን አድርሱ። አይጣችኋል መጽሐፍ ቅዱስ ሲናገር ሐዋርያው ጳውሎስ ትዝ ብላችኋል ሮሜ ምዕራፍ ምዕራፍ አንድ ቁጥር አስራ ስድስት ላይ በወንጌል አላፍርም አለ። አስቀድሞ ለአይሁዶች አለ፣ ደግሞም ለግሪክ ሰዎች የእግዚአብሔር ኃይል ለመዳን ነው። አሁን ይሄ ወንጌልን በዚህ ዘመን ላይ በቻኖ መንገድ ወንጌልን ይዘን የሚነሳበት ዘመን ነው። በወንጌል አናፍርም። ኢየሱስን በማገልገል አናፍርም። ኢየሱስ ያድነ በማለት አናፍርም። ስንት የሚያሳፍረን ነገር የሚያሸማቅቀን ስንት ነገር አለ። አላፍርም ባዳነኝ በክርስቶስ አላፍርም። ምክንያቱም እኔ ቀምሼ እኔ ቤት ላይ መልካሙን ነገር አይቼ መልካም ማዛ መልካም ሕይወት ሰላም ተካፍዬ፣ ይህንን ሰላም የሚረባበሹው በዚህ ሰላም ውስጥ ያልገቡ ግና እየተጋቡ ያሉት ብዙ ሕዝብ አለመለጥግ ላይ እንዳለ ቅዱሳን እንድታውቁ ዘንድ ፈልጋለሁ። አታችኋል ዘመኑ የመጨረሻው ዘመን ውስጥ ነው ያለን። ነገሮች ሁሉ እያለቁ ነው ያለ እኛም በእኛ ዘመን መካከል እያንዳንዳችን በእኛ በኩል ያለውን መክሊታችን ነው። አታችኋል የኔን መክሊት እራሴ ነው የሚያተርፎ ያንተንም አንተ ነው የምታተርፎ። ስለዚህ ማንም በማንም በሰረው ነገር አይደለም፣ መንግስት ሰማት ክርስቶስ ያዘጋጀልንን ሽልማት የምንቀበል ስለዚህ ለሁላችንም ለአንድ ሰው እኔ በዚህ በሚያገለግሉ አገልግሎት እያው ጌታ ምስክሬ ነው። ለአንድ ሰው መጽናናት ካሆነ እኔ ተሳክቶልኛል። እዚህ ምድር ላይ እኛን ያስቀመጠን ወይም እግዚአብሔር ለቤተ ክርስቲያን ጸጋ የሚሰጠው ሌሎች እንዲጽናኑ ነው። ቤተ ክርስቲያን እንድትጽናና፣ በቃ አለቀ። ከዚያ ውጭ የአምስቱም ኦፊስ እግዚአብሔር ይህን ስጦታ አረጎ ለቤተ ክርስቲያን የሰጠው ፕሮግራምና ፐርፐስ ምንድን ነው ብላችሁ እንደሆነ ከሆነ፣ ሌላ ሰው እንዲጽናና ነው። የወደቀው እንድነሳ ነው። አሁን በእኔ ያለፈው እግዚአብሔር አንድ ሰው ያጽናናል። በቃ ተሳክቶልኝ አንድ ሰው የሚያለቅሶ ሰው አንድ ሰው ከሳቀ አንድ የታመመ ሰው አንድ ሰው ከተፈወሰ አንድ ግራ የተጋባ ሰው መንገድ የታሰጠው ማን እንዴት ይሆናሉ ብሎ ግራ የሚጋባ ሰው በዚች በምጸለው ጸሎትና በምናገረው በዚህ ሕያው በሆነ ቃል አንድ ሰው ከተነካና አቅጣጫ ከተቀየረለት፣ ኦኬ፣ ይሄ ነው የኔ ትርፌ ማለት ነው። የሁላችሁም ይሄ ነው። ስለዚህ እኛ ለሌላ ሰዎች ምንድን ነን? መልእክተኞች ነን። ከዚህ በኋላ ኢየሱስ ክርስቶስ ወርዶ ወደ ሰማይ ከሰማይ ወደ ምድር አይመጣም። እኛንን ሐዋርያቶች ቀጥሎ ያለውን መልእክትን የምናደርገው የምናስቀጥለው ህዝብ ላችኋል። በቆሮንቶስ መልእክት ውስጥ ላይ የማስታረቅን ቃል በእኛ ውስጥ ያደረገ አስቀመጠ ይላል። ከዚህ በኋላ እኛንን የምናስታረቀው ሰዎችን ከእግዚአብሔር ጋር የምናስታርቆ እኛ ነን። የተጣላውን ዓለም የምናስታርቆ እኛ ነን። ብኮስ የእርቅ መልእክት ያለ እኛ ጋር ከዚህ በኋላ አሁን እግዚአብሔር አምላክ ሌላ ነገር ወርደና ምናምን ብለን ክርስቶስ ወደዚ በዚህ ምድር ያለውን ጊዜ አገልግሏል። አስረቱም ደቀ መዝሙርቶችን ምን አድርገዋል? አስተምሮላቸዋል። ጸሎትን አስተምሯል፣ እንዴት መጸለ እንደሚገባ በትጋት መጸደቅ እንደሚያስፈልጋቸው ከዛም ደግሞ ሂዱ ብሏል፣ ወንጌልን ለፍጥረታት ምን አርጉ ስበኩ ብሏል። ስለዚህ ምንድን ነው የስ ሃሌሉያ። ኢየሱስ ክርስቶስ ጌታ ነው እስከምትገቡ ድረስ ነው። መግቢያ ላይ ይህን ቃል በብዙ ተናገርኩ። ኢየሱስ ክርስቶስ ለዘላለም ጌታ ነው። የእግዚአብሔርን ቃል በዚህ ፔጅ ላይ ከላ በኩል አስቀምጫለው። ይህንን ቃል አነብና አጠር ያለች ጊዜ ነው ዛሬ ቃሉን የሚያካፍለው። ቀጥሎም ደግሞ በዚች ሀሳብ በርዕሱ ላይ ቀጥሎም ባለው ቀናት ውስጥ ላይ ደግሜ በሁለተኛውም ሀሳብ አንስቼ ስለምናገር፣ ሁለቱንም ሀሳብ አንድ ጊዜ ዛሬው መጨረስ አልፈልገው። ምክንያቱም ቶሎ ብዬ አገለግዬ ጸልዬ ለመውጣት ስለሚፈልገው፣ መልዕክቱ በጣም የተያዘ መልዕክት ስለሆነ እግዚአብሔር አምላክ በጣም ደስ እያለ ነው የሚያገለግላችሁ። ኢየሱስ ክርስቶስ ጌታ ነው። መጽሐፈ ነገስት ምዕራፍ ሁለተኛ ነገስት ምዕራፍ አራት ቁጥር ስምንት ላይ ያለውን የእግዚአብሔርን ቃል አነባለሁ። ቃሉ እንዴ ይላል። አንድ ቀንም እንዲሆነ ኤልሳዕም ወደ ሱናም አለፈ፣ በዛም ታላቅ ሴት ነበረች። እንጀራ ይበላ ዘንድ ግድ አለችው። በዚያም ባለፈ ቁጥር እንጀራ ሊበላ ወደዚያም ይገባ ነበር ይላል። እግዚአብሔርን ቃል አብረን ልንማርና ቃሉን ልንካፈል በአጭሩ ጸልዬ፣ እግዚአብሔርን የተናገረውን መልእክት ቃሉን ውስጥ አልፋለሁ። እንጸልያለን።

ወንድ ልጆችና ሴት ልጆችን እኔንም ቤተሰቤንም በዚህ ቃል ልትናገር ቃል ጌታው ስለሰጠን ዛሬ በናዝሬቱ በጌታ በኢየሱስን ይህን ቃል የሚሰሙ በኢየሱስን በቃል እንዲባረኩ በቃል እንድነኩ ዛሬ እግዚአብሔር ደግሞ የቃልን ፍቺ እንድታበራ ዘንድ መንፈስ ቅዱስ መንፈስ ቅዱስ ለልባቸው እንድትናገር በውስጣቸው እንድትመሰክር ልውል እግዚአብሔር ወይ ይሄ ቃል በከንቱ እንዳያለፍ በኢየሱስ ክርስቶስም የወደቀ ሰው እንዲነሳ ያዘነ ሰው እንዲጽናና የታመመ ሰው እንዲፈወስ በናዝሬቱ በጌታ በኢየሱስም በኢየሱስም እጸልያለሁ። ኦ ራባስቴና ላቦሼ ሪንዳልዶሴ ፕራሃዳን ታርዲያዚያ ሪባጋዳቦሼን ብራሃዳን ዶሴ ኤቃል ደግሞ በትክክል እንዳንሰማዘን በተለያየ መንገድ ሊዋጋ እግዚአብሔር አመላኪው ቃሉን በኢየሱስም ሊቋቀም የወጣ የፋርስ አለቃ የጨለማ ጉልበት የአጋንንት ምክር በናዝሬቱ በጌታ በኢየሱስም አሜን። የፈረሰ ይሆን ስራው ይፍረስ። አጀንዳው የፈረሰ ይሆን። መጽሐፍ ስናገር የያዕቆብ መልእክት ምዕራፍ አራት ቁጥር ሰባት ላይ እንግዲህ ራሳችሁ ለእግዚአብሔር አስገዙ ዳብሎስንም ተቃወሙ ከእናንተ ይሸሻል፣ ተብሎ እንደ ተጻፈ ራባስቴ ማርታንያሎ ዜማ ካባራዳጋባውሸ ዊልምባርታኪኖ ላቦራዳጋባየ ሼቤቤቤቤቤ ማርታ እንዳልቱ ናባስ ያቤሮ ለቃል እናስገዛልን፣ ዘመናችንን እናስገዛልን፣ ህይወታችንን እናስገዛልን፣ ትዳሮቻችንን እናስገዛልን፣ በናዝሬቱ በጌታ በኢየሱስም እንግዲህ ሰውነታችሁን ለእግዚአብሔር አስገዙ መጀመሪያ ጌታው ጠላትን ከመቃወም በፊት የሚያስፈልገው ለቃሊ መገዛት ለቃሊ ሰሚት ማድረግ ነው። ለቃሊ የአብሔር አመላኪ ሆይ መገዛት ያስፈልጋል። ቀጥሎ ደግሞ ብናትርቱ በጌታ በኢየሱስ ዘመናት ቆጥሬዋለው። ለቅቄ አልሄድም። አሳምመዋለው። አስለቅሰዋለው ስውር ስወረድ የመጣ ማንኛውም ከርስ የበሽታ ከርስ የዓለማውቅ ከርስ ያበሩ አስሮና ጠፍሮ ያዜ፣ በጌታ በኢየሱስም ማንኛውም መረገም የተሰበረ ይሆን ይሰበር፣ በኢየሱስ ክርስቶስ። ሂድ ራይት ነው ኢን ጂሰስ ነው። ሊጋክ በጌታ በኢየሱስ ሊጋክ በጌታ በኢየሱስ ጤንነትም ቢሆን፣ ሰላም ቢሆን፣ ግራ የሚታጋ አንተ የወደቅ መናፍስቶች በኢየሱስም የወንድሞች ከሳሽ ወድቋል ተብሎ እንደተጻፈ ዛሬ በክንት በትንሣኤ ቃል ጸልሃለሁ። ልቀቅ በጌታ በኢየሱስ አትሞስፈሩን ልቀቅ፣ አየሩን ልቀቅ። ኦ ሃሌሉያ፣ እግዚአብሔር ሆይ ቃልን ተናገር። ኃይለኛ ስለታሰረ ስም ይባረክ። እናመሰግንሃለን በናዝሬቱ በጌታ በኢየሱስም አሜን። ሃሌሉያ፣ ኢየሱስ ክርስቶስ ጌታ ነው። ዋው! ጌታ አምላክ ይባርካችሁ። መጀመሪያ ሰዓት የእግዚአብሔርን ቃል ልናገርና ከዛም በኋላ ኢየሱስ ክርስቶስን እግዚአብሔር የምናገረውን ቃል በናንተ ላይ አውጅ አለው ዛሬ መልካም ይሆናል። ቅድም ያነበብኩበት ሁለተኛ ነገስት ምዕራፍ አራት ቁጥር ስምንት ላይ ያለውን ነው ያነበብኩበት። እንደገና ደግም ያነባት ቃሉ እንዲህ ይላል አንድ ቀንም እንዲህ ሆነ ዋው ኤልሳን ወደ ሱዳም አለፈ በዚያም ታላቅ ሴት ነበረች እንጀራም ይበላ ዘንድ ግድ አለችው በዚያም ባለፈ ቁጥር እንጀራም ሊበላ ወደዚያም ይገባ ነበረ ይላል ኦኬ ከዚህ ቦታ መነሻ አድርጌ ርእስ ከዚህ ቦታ ጌታ ነው ርእስ የሰጣኝ ማለት ነው አንድ ቀን እንዲህ ሆነ ምን ሆነ አንድ ቀን እንዲሆነ ምን ሆነ? አዲስ ምዕራፍ ተከፈተ። አሁን ከዚህ ስፍራ እግዚአብሔር ይህንን መልእክት ለምሰሙ